በድጋሚ ሁለታችሁንም እንግዲህ እንኳን ለበዓል ትንሣኤው በሰላም አደረሳችሁ። ያው እንግዲህ መምህር ደረጀ እና ዮርዳኖስ ዘማሪ ዮርዳኖስ የሚያገናኛችሁ አንድ ታሪክ አለ አሉ፣ እውነት ነው? ስለዚህ ለዚህ ነው አብራችሁ እኮ እንትኑና እንዳወራ የፈለግኩት። ግን ስላየኋት በጣም ደስ ብሎኛል በስንት አመትሽ ነው ማለት የጀመርሽው የዘጠኝ አመት ልጅ እያለው ሰንበት ትምህርት ቤት ገባሁ አስር አመት ልጅ እያለው ደግሞ ያው ወደ መዝሙር ስራውን ገባሁ ወደ አገልግሎቱ ዘጠና ስድስት ስለዚህ የህፃን ዘማሪ ዮርዳኖስ የምትባዎች ብቻ ነበርሽ የመጀመሪያዋ እኔ እኮ ነበርኩ ደስ አልታወቅም በአዲስ አበባ ይሆናል እንጂ እኔ በሕፃን ነበርኩ። ያን ጊዜ ካሴት አላወጣህማ። ክፍለ ሀገር ጭምር መታራ ታገለግል ነበር። አስራ አንድ ዓመት ሲሆናት ግን ካሴት ታወጣች በአስራ ከመምህር ደረጀ ጋር የሚያገናኝን ያው መንፈሳዊ አገልግሎት ነው። በህይወቴ ውስጥ ትልቅ አሻራ የጣለው አንደኛው መምህሬም አባቴም እሱ ነው። አገልግሎት ስጀምር በየአውደ ምረቱ ይዞኝ ሄዶ አገለግል ነበረ እና በአገልግሎት እንዳድግ እንድበረታ የረዳኝ ከእግዚአብሔር በታች መምህር ደረጀ ነው። ዋ አንቺን ብቻ፣ ብዙዎች ብዙዎችን ያደረገ ነበር። አብዛኛው እንግዲህ ሊቀት ጓሃን መምህርታ ጋ ታደለ ነው። መጀመሪያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ እሱ ነበር ይዟት ቤተ ክርስቲያን ላይ ሲያመጣት ያገኘዋት። ከዛ በኋላ አብ አገልግሎቷን እንድትበረታ ቁጥጥርም እያደረግን ስራዎቿን እንድትሰራ ጥረት ስናደርግ ነበር። ከዛም አንድ ሶስት ግጥም ሰጠዋት። በጣም ጥሩ ድምፅ አላት። ታዛዥ ናት። ከዛ ጌልጌላ መዝሙር ቤት ነው የሰራው ለመጀመሪያ ጊዜ። መር ዘመርኩን በቀለ ነው የእሷን ስራ ለህዝብ ለአለም እንዲተዋወቅ ያደረገው። በዛው አገልግሎቷ እየበረታች እየበረታች ሄደችና ወይ እንግዲህ የመጀመሪያ ይሄ ታሪክ እኮ ነው። ለመጀመሪያ ጊዜ በ11 ዓመት የዘመረችው እሷ። ከዛ በኋላ ብዙዎቹ ተምሳሌት ሆና እየወጡ ይገኛሉ ማለት ነውና ጥሩ ጥሩ ስራዎች አሏት እንደዚህ የሚያደረስ እንድደርስ ብዙ አስተዋጽኦ አድርገሀል ማለት ነው። እንደ አቅማችን ለመመደበጣስላል እንደው ለመጀመሪያ ካሴትሽን ምንታና በአስራ አንድ አመት መጀመሪያ ካሴት እስኪ ትንሽ አይሻልም? በጣም ሁሉንም ወዳቸዋለሁ። በእርግጥ ግን በደንብ ከህዝብ ጋር ያስተዋውቀኝ መዝሙር የቅድስት ተዋህዶ በሚል መዝሙር ነው። መልአከ ብስራት ገብርኤል ይለ የሚለው መዝሙር ነው፣ እና መምህር ደረጀ ካበረከቱልኝ መዝሙሮች ውስጥ ቅድስት ተዋህዶ የሚለው መዝሙር አንደኛው ነው። እሱን በድምጽ ለበለ ቅድስት ተዋህዶ እምነት ክርስቶስ በፍቅር የመሰረታት

አንዲት ሃይማኖት ናት ንከተላት፣ የጴጥሮስ መልእክት የጳውሎስ ስብከት፣ አንዲት ጥምቀትና አንዲት ሃይማኖት የእናትናትዮስ የሰለስቱ ምእት። ሃይማኖት እንዴት ናት እንመን በእውነት ሰምቼዋለሁ። በጣም ጥሩ። በዛን ወቅት እንግዲህ ስለ ሃይማኖቷ የመሰከረ ጀግኒት ናት። አውደ ምህረት

የጌታችን ባለሟል ከእቶን እሳት አድኖናል፣ ከመከራ ታድጎናል። ከእቶን እሳት አድኖናል፣ ከመከራ ታድጎናል። በግፍ ተጣሉ ሕፃናቱ በእሳት ጽድቅ ለሌለው በህይወቱ ጽናታቸውን ትመልክቶ ከሳጣላቸው አስቆትቶ ሳይቃጠሉ አዳናቸው ገብርኤል መቶ አወጣቸው። ብሩኔ ሰንበት ተማሪ እያለሁ ምን ዘምሬ ገብርኤል መዝሙር ትሳለኝ።

አይ፣ በጣም ትዝ የሚለኝ የትንሳኤ ነው። ትንሳኤ፣ ቅድም እንደነገርኩ ነዳያን እናበላለን። ገንዘብ አሰባስበን ለምነን በሬ አርደን ነዳያን እናበላ ነበር እና ከዚያ በኋላ ካበላን በኋላ እንዘምራለን። አረ እንደዴት እንዴ! እና በጣም ትዝ የሚለኝ የትንሳኤ ብርሃን ስ ታስታውሸዋለህ? ማወት ንሞክሩ የትንሣኤ ብርሃን የሰው ልጅ ወት አዳምን መለሰው ከወጣበት ቤት። የትንሣኤ ብርሃን የሰው ልጅ ሞት አዳምን መለሰው ከወጣበት ቤት። እሰየ ምስራች ደስ በለን፣ እሰየ ምስራች ደስ በለን፣ ሞትን ድል አድርጎ ተነሳልን።

ሰዎች አዎ፣ የመላከስ ሰማለት ነው ስለሆነ፣ ጭብጨባ። ምናልባት ዘማሪ ዮርዳኖስ እንግዲህ አንድ ሰሞን በማህበራዊ ሚዲያ እያየው ነበር፣ አንድ ዜናና ምናልባት የእምነት መለወጥ ሁኔታ አጋጥሞች ነበር፣ አምልጣ ነበር ስለሱ ሁኔታ እሺ ያው የሄድኩበት ምክንያት እንኳን ያው የቃለ እግዚአብሔር እውቀት ማነስን እና ልጅነትም ነበረ እንደ መሩኝ የነበር የምሄደው በስህተት መንገድ ሄጅ ነበረ። እግዚአብሔር ቸር አምላክ ስለሆነ ወደ ቀድሞ ቤት የመልሶኛል። ያው ብዙ ስህተቶችን ሰርቼ ነበር። እግዚአብሔር ምሮኝ ደግሞ ዳግም ወደ ምናፍቀው ወደ አውደ ምረት መጥቻለሁ ማለት ስለዚህ ቤተክርስቲያናችን በምትመራበት ደንብና ስርዓት ነው የተመለሽ በዚህ ላይ እንግዲህ ቀኖና ወስዳ ቀኖናዋን ፈጽማ ደብዳቤ ተጽፎላት ቅዱስ ሲኖዶስ ቀርባ የቅዱስ ሲኖዶስ ዋና ጸሐፊ ብጹዕ አቡነ ጴጥሮስ ካሊፎርኒያ፣ እንዲሁም አገረ ስብከት ሊቀ ጳጳስ የሆኑት ኒውዮርክና አካባቢ ሊቀ ጳጳስ የሆኑት እሳቸው ጋር ቀርባ ከዛ በኋላ ነው ወደ አውደ ምረት እንድትወጣ የተደረገው እንጂ ከዛ እንደመጣች ወደ አውደ ምረት አልመጣችም እና ጥሩ ምሳሌ ሆናለች። ቀኖና በመቀበሏ፣ በመጸጸቷ፣ በማልቀሷ፣ ሱባኤ በመያዟ ጥሩ አርያነት ያሳየች ልይናት መቸን የሆነ አሪፍ ነው። በጣም ጥሩ። ስለዚህ አሁን ደግሞ በቅርቡ አንድ መዝሙር አሪፍ መዝሙር ለቀሻል። ፍሬንድ አጋጣሚ የሆኑ እግዚአብሔር ፈቅዶ ነው። ይህንን ሁሉ ሲሆን እግዚአብሔር የፈቀደው ስለሆነ ከመጣሁ በኋላ ከተመለስኩኝ በኋላ ሁለት መዝሙሮችን ሰርቻለሁ። ግን ጎልቶ ደግሞ የታወቀው ያው አዲስ የሰራሁት መዝሙር ነው። እሱንም የሰሩት መዝሙሩን የሰሩት መምህር ዮናስ እሸቱ ናቸው። እሱ ነው እንደውም እዚሁ ታዳኝ ዛሬም ተገኝቷል ከኛ ጋር።

ያው ለመዝሙር አገልግሎት ስለመጣችሁ ከልብ ነው አመሰግናለሁ። በእግዚአብሔር ስም እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እስቲ አዲሱ መዝሙር መነሻ ሀሳብ፣ እንግዲህ የአዲሱ መዝሙር መነሻ ማንም ሰው ያው በቤተ ክርስቲያን ውስጥ ነው አገልጋይ፣ ብዙዎቻችን ያደግ ነው። የዮርዲ ደግሞ ቤተክርስቲያን አስተዳደግ ወይም ደግሞ ወደ አገልግሎት መግባት ከህፃንነት ከመሆኑ የተነሳ እንደው እኔም ደግሞ በቤተክርስቲያን ያደግኩበትን ህይወት ያንን በመነሳት አገልግሎት ስናገለግል ደግሞ በአገልግሎት ውስጥ ያሉ ተግዳሮቶች አሉ። ማንም ሰው ከቤተ ክርስቲያን አንዳንድ ጊዜ ይፈተንና ይወጣል። በቤተ ክርስቲያናችንም ትምህርት የአባቶቻችን የቅዱሳንን ገድል የምንሰማበት ዋናው ነገር የቅዱሳን ተጋድሎ በመውደቅ መነሳት በመሆኑ በቤተ ክርስቲያናችን ቅጥር ላይ የቅዱሳን ስም ሁልጊዜ የሚታሰበው ወድቀው አለመቅረታቸውን እንጂ አለመውደቃቸው አይደለም። ስለዚህ ያንን በማሰብ እንግዲህ የእህታችን ህይወት ወደ ቤተክርስቲያን መጨመሯን በማሰብ የእሷን ህይወት የሚያጠነጥን ልጅነቷን ቤተክርስቲያን እንዴት እንዳደገች፣ አሁን ላይ ደግሞ ብዙዎች ደግሞ ይህን ሰምተው እንዲማሩ እዚህ አስተሳሰብ ላይ በጣም ብዙ ሰዎች ስለሚኖሩ በዝማሪዎቻችን የቤተክርስቲያንን ትምህርት የሰውን ህይወት በማገናኘት ማገናኘት ማዘጋጀት ብዙ ጊዜ ያንን ስለምናዘጋጅ በዛ መልኩ ነው የተዘጋጀው። በራስ በጣም አጭር ሰዓት ነው እንደው ያዘናቸው እስቲ፣ ከመዝሙሩ የተወሰነ ቀንጨብ ሰማ፣ ምን ይመስላችኋል? አካሄድን አሳምረው በቃሌል ስራ ታሪኬን ቀይረው አካሄድን አሳምረው በቃሌል ስራ ኢየሱ

ቀረይእነት በጣ ማሪ ያስነስል በጣም ደስ ይላል። መምሬው ነው እስኮ ከመምሬቱ ባሻገር ዘማሪ ነው። ሰማሁ ወይን ነገር እዚህች ላይ መዝሙሯ ላይ እንደው ጫፉን ልንገርህ። መነሻያ እንተን የሚላል በጣም ብዙ ሰዎች የተነሱበትን በብዙ መንገድ ይረሳሉ። ከዛ የተነሳ ነው ብዙ ሰው የሚፈተነው እና እዚህ መዝሙር ላይ ቫይራል ወጥቷል፣ ቲክታክ ላይ፣ በተለያዩ ሶሻል ሚዲያዎች ላይ እና ለምን ብለን ስናስብ በጣም ብዙ ሰው በቤተ ክርስቲያን እጣኑ ይናፍቀዋል፣ የቤተክርስቲያን ደጇ ይናፍቀዋል፣ ቅዳሴው ይናፍቀዋል። አንዳንድ ጊዜ ክርስትናውን ወይም ደግሞ ሃይማኖቱን ከሼም ጋር የሚያገናኙ ሰዎች አሉ፣ ወደ ቤተ ክርስቲያን ለመምጣት የሚፈልጉ በተለይ አሁን መስራት የፈለግነው ወይም የምንፈልገው በቤተ ክርስቲያን ያደጉ ግን በአንድም በሌላም ሳያውቁት ሳይገባቸው የቤተክርስቲያን ትምህርት ሩቁ ነው በመስማት ከቤተ ክርስቲያን የወጡ በጣም ብዙ ወንድም እህቶቻችን አሉ እና በዚሁ አጋጣሚ ቤተ ክርስቲያን ሁል ጊዜ ደጇ ክፍት እንደሆነ ለማሳሰብ እወጣለሁ። ትልቅ ሀሳቡ ነው ያነሳው መምህር። የክርስቲያኖች ሁሉ መነሻ ኢየሱስ ክርስቶስ ነው። ያለ መነሻ መድረሻ የለም። በአርባና በሰማንያ ቀን ስትጠመቅ አይደል መነሻ። ስለዚህ መነሻችን ቤተክርስቲያን ናት። መነሻችን ክርስቶስ ነው። መነሻችን ሃይማኖት ነው እና መነሻን አለመርሳት መድረሻን ያሳውቃልና፣ በዚህ አጋጣሚ የግጥምና ዜማ ደራሲውንም ዘማሪዋንም ከልብ እናመሰግናለን። አይ ጥያቄ እንዳይረሳ መምህር ነው። እስከ መምህርነት ባሻገር ዘማሪ ነው፣ ሰናይ ድምፅም አለው። ይሞከራል እንግዲህ ያዘጋጀዋቸው ብዙ ዘማሪዎች አሉ ግን በጣም ብሶ ከሚያውቀው ከሊቀ መዘምራን ቴዎድሮስ ዮሴፍ ዝማሬ ላይ አብረን እንዘምራለን። ምክንያቱም ብዙ ጊዜ ይደመጣል ሁላችንም ያደግንበት ስለሆነ ሀያል ነው። እግዚአብሔር ሀያል ነው፣ ቅዱሱ ሀያል ነው፣ እግዚአብሔር ሀያል ነው፣ ንጉሱ አይቻለው ባይኔ ሲቆማ እበሉ አይቻለው በዓይኔ ሲታዘዝ ነፋሱ ሰረገላውን በሳ ሰርቶታል በደመና ላይ ይረማመዳል በብርሃን ድንኳን በሰማይ ያለው እርሱ ነው ጌታ የምናመልከው እሱ ነው ጌታ የምናመልከው ወደ ዘጠና አምስት ዓመተ ምሕረት መለሰኝ። እንዲህ ወደ ጥንቱ የዳግም ቴዎድሮስ መዝሙር በጣም ጎበዝ ዘማሪ ነው። ሊቀ መዘምራን አን አዎ፣ ዘመናት የሚሻገሩ ስራ የሚሰራ በተለይ ስለ እመቤታችን የሚዘምረው መዝሙር ምን ያዘምረለ ስለ ሰላም ሰላም ለሀገራችን ያልዘመረው ነገር የለምዚብር በጸጋ ያቆይለን። በጣም እንደው ከተነሳችሁ እዚህ እንግዲህ አንተም የመዝሙር ግጥም እና ዜማ ደራሲ ወይም መዝሙር ግጥም እና ዘማሪ ውስጥ አላችሁ ናል አርልም ስለዚህ እንደው የድሮ መዝሙሮች አሉ፣ የአሁን መዝሙሮች አሉ። እንደው እዚህ በሃይማኖት መዝሙሮች ዙሪያ የሆነ ነገር የምትሉስ ነገር ካለ የድሮ የድሮዎቹ አንዳንዶቹ የመረሳትን ሁኔታዎች አሉ፣ ግን ዘመን ተሻጋሪ ናቸው ለማብዛኝ እንደው እሱ ነው ያመጣጥራችሁት። ነገር ትንሽ መልካም እንግዲህ ያው አዋቂና ታዋቂ መለየት አለበት። የቀደሙት አገልጋዮች አዋቂ ናቸው፣ ትህትና አላቸው። እነ ሊቀ መዘምራን ኪነጥበብ ወልደ ቂርቆስን ብታይ 40 ዓመት በላይ እየዘመረ ነው፣ ከመዝሙር አልፎ ጸሎት ሆኗል። እንደ ቸረነተ መዝሙር ነው፣ ዛሬ ግን ጸሎት ሆኗል። እና ሊቀ መዘምራን ይልማ ኃይሉ፣ ታደለ ፍጣን ሌሎችንም ብታያቸው እጅግ እጅግ ዘመናት የማይሽራቸው ዝማሪዎችን የዘመሩ ናቸው። አሁን ደግሞ ታዋቂ ነው የበዛው። በአንድ መዝሙር ይታወቃል፣ ግን የዘመረውንም መዝሙር የማያውቀው አለ። ትርጉሙ ምንድነው የዘመርከው ብትለው ላያውቅ ይችላል። መጥንቃቄ ያስፈልጋል። አንድ ዘማሪ ወልዳለችና አምላከ ልዑል አለ። ለምን አምላክን ልዑል ነበር መባል ያለበት። አምላከ ልዑልን ወለደች ማለት የልዑልን አምላክ ወለደች ማለት ዶግማውን ያዛባል አምላክን ልዑል፣ ፊደሏን እንኳን ልትጠነቀቅ ያስፈልጋል። ያዛቧል ትርጉሙ። አዎ ያዛቧል። ስለዚህ በሱባኤ ተይዞ ጸሎት አድርገው ነው እንጂ ስቱዲዮ ገብተህ ወዲያው ግጥም ተሰጥቶ የምትዘምረው መሆን ስለሌለበት፣ መልካም የሚዘምሩ እንዳሉ ሁሉ ይድረስ ይድረስ የሚዘመር እና አንድ ሰሞን ሞቅታን ይፈጥራል ከዛ ይጠፋል። እዚህ የቀደሙት ዘማሪያን ለአሁኑ ዘማሪያን ትልቅ ተምሳሌትና አርያነት ያለው ስራ የሰሩ ስለሆነ የአሁኖቹ ዘማሪያን ቀና ብለው እነሱን እያዩ ስራዎቻቸውን በሱባኤ የተደገፈ በጸሎት የተደገፈ በፍቅር የተደገፈ መሆን መቻል አለበትና አዋቂና ታዋቂነትን መለየት አለብን እላለሁ። እሺ፣ በቤተ ክርስቲያናችን መዝሙር እንግዲህ በደንብ ይታወቃል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትምህርቷ ወይም ዜማዋ በደንብ ይታወቃል። የትም ቦታ ድምጿ ይታወቃል። ስለዚህ መዝሙር ማለት እንግዲህ ሰማያዊ ሀብት ነው በቅዱስ ያሬድ በኩል የመጣ የእግዚአብሔር ጸጋ ነው። ይህን የእግዚአብሔር ጸጋ ያሬድነት ተቀበለው ብንል በትንቢትም የተነገረ ቃል ኪዳን አለ። እንግዲህ ለኢትዮጵያውያን ህዝቦች ወይም ደግሞ ሰዎች ምግባቸውን አስቀድመ ሰጣቸው ይላል ትንቢቱ። ስለዚህ ያ ደግሞ ሀብት ወይም ደግሞ ያ ምግብ ከሰማይ የመጣ በቅዱስ ያሬድ በኩል የመላእክት ተዝማሪ ምስጋና ነው። ከዚህ ጋር ተያይዞ በየዘመናቱ መካከል ቤተክርስቲያን ትምህርቷ ዘመኑን የሚዋጭ ነው። ቤተክርስቲያን አይኗ የተስተካከለ ነው። አንድ ጊዜ ያለ ነው። ባለቀች ቤተክርስቲያን ነው እንጂ ባላለቀች ቤተክርስቲያን የለች። ለአባቶቻችን ክብር ይሁንና ባለቀች ቤተክርስቲያን ነው ያለ ነው። ይሄ ማለት ዶግማው ይታወቃል፣ ቀኖናው ይታወቃል፣ ትውፊቷ ይታወቃል። ስለዚህ መዝሙር ዶግማ አለው፣ ቀኖና አለው፣ ትውፊት አለው። እነዚህ ሶስት ነገሮች ያጠነጠነ ነው መዝሙር። ከዚህ ጋር ተያይዞ በዚህ ውስጥ እንግዲህ ዜማው አለ፣ ዜማውም ይታወቃል በቤተክርስቲያን ትላንት የነበሩ ወንድሞች መዝሙሩን በጣም የሚደመጥ አቅም እንዲኖረው በቤተክርስቲያን ዘመን እንዲሻገር ያደረጉበት ምክንያት ከመንፈሳዊ ስፕሪት ጋር በደንብ በምግባርም በሃይማኖትም በደንብ ጸንተው ሰርተውበታል። ያ ደግሞ ስራቸው ምስክር ነው። በቤተክርስቲያን አሁን እንድናነሳቸው፣ አሁን ላይ ያለው ትውልዱን የማገናኘት ስራ የተወሰነ የረገበ ይመስላል። ዜማዎቻችን ቃርሚያ ይመስላሉ። እነዚህን መለስ ብለን ማየት ይጠበቅብናል። የቤተክርስቲያን ትምህርት እንግዲህ ቅዳሴም ላይ ያለ ወደ ቀድሞ ነገር እንመለስ ይላል። መጽሐፍም ደግሞ የአባቶቻችን ዘመን አዲስ ይላል እና አሁን ትንሳኤ ነው። ትንሳኤ በጣም የምንዘምርበት ወቅት ነው። ስለዚህ ክርስቲያን ትንሣኤ ያለው ማለት ወይም ክርስቲያን ማለት ትንሳኤ ያለው ነው። ስለዚህ ትንሣኤ ያለው ደግሞ ወደፊት ህይወቱ ምስጋና፣ ዝማሬ። የሰው ልጅ መጨረሻው እንደ መላእክት መሆን ነው እንዳለ ጌታ። ስለዚህ ለዝማሬ ቤተክርስቲያን በጣም ትኩረት ትሰጣለች። ቅዱስ ያሬድ እዚህ ላይ በደንብ ተራቋል። ቅዱስ ያሬድን በአጋጣሚ የምናውቀው እኛ ብዙ ጊዜ ሲነገር በዜማ ነው፣ ግን በስነ መለኮትም የረቀቃ አባት ነው። ቅዱስ ያሬድ ክርስቶስ ኢየሱስን እንዴት አድርጎ በዜማው እንደገለጠው አባቶቻችን ሌሊቱን የሚያድሩበት ዜማ ምስክር ነው። ይህን ካለማወቅ፣ ካለመረዳት የተነሳ ብዙዎች ወዳልተፈለገ አቅጣጫና አንዳንድ አለማዊ ቃርሚያዎች እንመለከታለን። ስለዚህ እነዚህ እንዴት ይተረማሉ ቢባል ሰዎች ለቤተክርስቲያን ትምህርት ትኩረት እንዲሰጡ ማድረግ፣ ትውልዱ ላይ መስራት እናት አባቶች ልጆቻቸውን ቤተክርስቲያን ላይ እንዲያሳልፉ ማድረግ ላይ በደንብ ትኩረት ተደርጎ ቢሰራበት እንላለን። እኛ አሁን ግጥምና ዜማ ስናዘጋጅ ከኛ የሆነ ነገር የለም። ቤተክርስቲያኗ ላይ ያለው ሀብት ነው የምናመጣው፣ ከያሬድ ነው እንጂ እኛ ዜማ ደራሲ ነው ግጥም ደራሲ ነው ሲባል የፈጠር ነው ነገር የለም። ቤተክርስቲያን ላይ ያለ ሀብት ነው። ስለዚህ ቤተክርስቲያን ስትጠራ የጥበብ ግምጃ ቤት ትባላለች እና ስነዱን በቤት ሲሉ ነበረ መጋቤ ክድል ስለዚህ ሁሉ ነገር ከሷ አለ መዛር አዎ፣ መዝሙርም እኮ ጸሎት ነው። ስብከትም ነው ስብከትም ነው። በቀላሉ ይሄዳል። ስለዚህ መዝሙር ኃይል አለው። ሌላው መዝሙር ማለት ሶስት ነገሮችን ሲያሟላ ነው፣ ግጥም፣ ዜማና መሳሪያ ቃ ከእነዚህ ሶስቱ ከወጣ ዘፈን ይሆናል። ለምሳሌ ይትባረቅ መዝሙር ነው አይደል? በሌላ በድራም ካደረከው፣ በፒያኖ ካደረከው ዘፈን ይሆናል። መዝሙር የሚባለው ሶስቱን ነገር ግጥም ያሬዳዊ ዜማና የቤተ ክርስቲያን የመሳሪያ እቃዎችን ያሟላ መሆን መቻል አለበት ስለዚህ ይህንንም ልናቅ ይገባል በጣም ጥሩ እንደው መዝሙር እንግዲህ ምን ያዳስደስታ መዘማሪ ምን ያስ ምን በስታችንታችን እንግዲህ ዘማሪ መሆን እንድል ነው እንድል ነው በጣ ነው እግዚአብሔርን ለማመስገን መመረጥ ነው። ከሰማይ የሚሰጥ ስጦታ ነው፣ እና በቃላት የማይገለጥ ደስታ ግን ከፊት የሚገለጡ ስጦታ ነው እና እንደዚህ በቃላት የሚገለጥ ነገር አይደለም፣ በህይወት የምትመሰክርበት ነገር ነው። እንግዲህ ዘማሪነት ማለት ወይም ደግሞ መዘመር ማለት በጣም በቤተክርስቲያናችን ልዩ የሆነ ስያሜ ያለው አሁን እኛ እንደው በአማርኛ ዘማሪዎችን እናቀርባለን። ዘማሪዎችን ግን ዋና ዘማሪ የሚባሉት መሪጌቶች ናቸው በቤተክርስቲያናችን እነሱ ናቸው መሰረት። ግን አሁን ደግሞ ትውልዱን በዋጀ መልኩ ለትውልዱ ጆሮ በሚመጥን አንዳንድ ጊዜ እኛ አሁን አማርኛ ዘማሪዎች እንደው ይታወቃል ዓመተ ምሕረቱ በቅርብ ጊዜ ማለት ነው። ስለዚህ መዘመር ማለት ያው ሰማያዊ ጸጋ ነው። ሰው ድምፅ ስላለው እግዚአብሔርን ማገልገል አይችልም። ለዛ ነው። ጥሪ ነው። ሐዋርያቱን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ ይሁን። ስለዚህ የተመረጡ ስሙን ለማመስገን፣ ለመቀደስ፣ ለምስክርነት የተጠሩ ማሉ ማለት ነው ይሄ አገልግሎት ነገር ግን ሁላችንንም ደግሞ በልጁ በኢየሱስ ክርስቶስ ደም ደግሞ የተዋጅን ክርስቲያን የሆን ደግሞ ያው በመጨረሻው ህይወታችን ምስጋና ነው። ግን በዚህ ምድር የምናገለግልበት ጌታ ልክ ደቀ መዛሙርቱን እንደመረጠ ቤተ ክርስቲያንም አሁን መንፈስ ቅዱስ ነው መሪዋ። መንፈስ ቅዱስ ነው የሚመርጠው። የቤተ ክርስቲያን ማህቶት መሪ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ምን ያደርጋል? ይመርጣል። አገልጋዮችን እንዲያገለግሉ እንዲዘምሩ ያደርጋል። ረቂቁን ይገልጣል ማለት ነው። እና ከመንፈስ ቅዱስ የሚገኝ ጸጋ ከቤተ ክርስቲያን የሚታደን ጸጋ ነው። መንፈስ ግን አንድ ነው፣ የጸጋ ስጦታ ልዩ ልዩ ነው ይላል መጽሐፍ። ስለዚህ ከዚህ ጸጋ ያገኘ ነው ነው እና ብናከብረው እንከብርበታለን ነው። በጣም አሪፍ፣ በጣም አሪፍ፣ በጣም በጣም አሪፍ። በጣም አሪፍ ቆይታ ነበረን። እንግዲህ ዘማሪ የዮርዳኖስ መዝሙር ታቀርብልናለች በመሳሪያ። ስለዚህ መልካም የትንሳኤ በዓል ይሁንላችሁ። ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በእግዚአብሔር ስም ከልብ አመሰግናለሁ። መልካም የትንሳኤና የባለ ሃምሳ በዓል ይሆንላችሁ። አሜን። እንግዲህ ተመልካቾቻችን የዛሬው የመሴ ሾው ልዩ የትንሣኤ በዓል ልዩ ዝግጅት ይህን ይመስል ነበረ። በጣም አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። እስከ ሳምንት መልካም ሳምንት የሆንላችሁ ጧ ወዳችኋለሁ። ሰላማችሁ ይብዛ።